ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ቲጂ ሾው ነኝ መጥቻለሁ። ዛሬ እንግዲህ የመጣሁበት ምክንያት ዩቱብ ላይ የምመለከታቸው አንዳንድ ነገሮች የታዘብኳቸው ነገሮች አሉ ማለት ነው። በተለይ ለአዲስ ዩቱበሮች ይጠቅማል ብዬ ያሰብኩት ነገር ነው ይዤላችሁ የመጣሁት ማለት ነው። ይጠቅማቸዋል ብዬ አስባለሁኝ። ጀማሪዎች ልብ ብላችሁ አድምጡኝ። ስለ ዩቱብ ማለት ነው። ስለ ዩቱብ ከኔ የበለጡ ብዙ ሰዎች አሉ። ግን ደግሞ እኔም ሶስት ዓመት እንደመቆየቴ ያህል ደግሞ በየቤቱ በራሴን ቤት መጥቶ የሚደማመሩ ተ የሚሆኑትን ስለማያቸው ነው። እዚህ ላይ በቪዲዮ ብሰራላቸው ከጠቀማቸው፣ ልብ ብላቸው የምታዳምጡ ከሆነ ይጠቅማቸዋል ማለት ነው። ብዙ እህቶች ላይቭ ላይ ልክ ገብተው የሰው ላይቭ ላይ ገብቶ ሲደማመሩ ገባ ብሎ ሰብስክራይብ አድርጉም ብሎ ውጥት የሚሉም አሉ። ሌላኛው ደግሞ ልክ እንደገባን ሰውን ሰብስክራይብ አድርገነው መልስ የምንልማለን ማለት ነው። ምክንያቱም አንዳንድ ጊዜ ሰብስክራይብን በሩጫ የምናመጣው ነው የሚመስለው ማለት ነው። ዩቲዩብ የራሱ ሕግና ደንብ አለው። በመጀመሪያ ደረጃ ሰብስክራይብ ለማድረግ ቅድሚያ የሰው ቪዲዮ ገብታችሁ ትንሽም ብትሆን በመጠኑ ማየት አለባችሁ። ስለዚህ ቪዲዮ የማታዩ ከሆነ ገብታችሁ ሰብስክራይብ አድርጋችሁ ወጥታችሁ? ጥቅም የለውም ማለት ነው ቪዲዮ ሳታዩ ቪዲዮ አይታችሁ በተረጋገመ አንድ ደቂቃም ሁለት ደቂቃ ለምን አይሆንም ተረጋግታችሁ የምትደማመሩ ከሆነ ዩቱብ ሰብስክራይባችሁን አያነሳባችሁም እንዲሁ ዝም ብሎ ግን ቪዲዮ እያለ ቪዲዮ ላለማየት ሰብስክራይብ እያደረጋችሁ መልሱልን በመጀመሪያ ደረጃ እርጋታ ያስፈልጋል ሰብስክራይብ ለመደራረግ ማለት ነው አንድ ቤት ቢያንስ ሀያ ደቂቃ አስራ አምስት ደቂቃ እናንተ ቤት እንደዛው ሰው ሲመጣ ልክ እንደገባ ሰብስክራይብ አድርጋችሁ ሰብስክራይብ መልስ፣ ያ ቤት ሳይቆይ ላይክ አድርጎ እንደወጣ ላይኩንም ይዞ ነው የሚሄደው። መቆየት አለበት። የምትደምሩ ሰዎች ደግሞ ለደመራችሁ ሰው ቪዲዮ አይታችሁ ከሆነ ቪዲዮ ላይ አስተያየት ሰጣችሁ፣ ሰብስክራይብ መልስ ብላችሁ ኮመንት ጻፉለት። ከበኮመንት መጥቶ ይመልስላችኋል። አሁን እኔ ቤት ላይቭ ላይ መቶ የሚመለከቱኝን ሰዎች ወደ አሁኑ መልስልን ብላችሁ ስታፋቱ እዛ ቤት ሳይቆይ ለእኔም አይጠቅምም ለራሱ አይጠቅሙ ማለት ነው። አንድ ሰው ስትደምሩ አስር ደቂቃ ከቆየ በኋላ እሱ ራሱ ወጥቶ የሰውን ሰብስክራይብ ይመልሳል ማለት ነው። በዩቱብ ሕግ መሰረት እንግዲህ የምትሄዱ ከሆነ ቻናላችሁንም እናንተም ትጠቀማላችሁ፣ ለዛ ሰውም ትጠቅማላችሁ ማለት ነው። ልክ ቪዲዮ ሳታው ሰው ቤት ገብታችሁ ደምሮ ፔና አድርጊ ብላችሁ ወዲያውኑ ሳትደማመሩ ቤተሰብ ሳትሆኑ የምትሄዱም አላችሁ። ሰው ቤት ስትገቡ በተረጋጋ መንፈስ ቁጭ ብላችሁ ሰው ቤት ከገባችሁ እንትን ቪዲዮ አይታችሁ ኮመንት አስቀምጣችሁ ከዛ መውጣት፣ አንድ ፊቱ ከዛ ቤት መውጣት። ላይ ላይ ከነበረ ጨዋታው ደግሞ ከደመቀ የምትወዱት ከሆነ እዛው ላይ ሆናችሁ አስር ደቂቃ ከሞላ በኋላ የሰው ልጅ ተያይዛችሁ ወታችሁ መደማመርም ያለ ነው ማለት ነው። እኔ ለምሳሌ ሰብስክራይብ ችግር የለውም ግን አንድ ሺህ እስክትገቡ ድረስ ሰብስክራይብ ያስፈልጋችኋል። እናንተ እኔ ቤት አሁን ሰው ቆየም አልቆየም አምስት ደቂቃ የሚሆን ስድስት ደቂቃ ከቆየ በኋላ ቢደማመሩ ደስ ይለኛል። አንድ ሺህ እስክትገቡ ድረስ ሊተባበራችሁ ይገባል፣ እኔ ማለት ነው ግን፣ ገና ጀማሪ የሆናችሁ እጅ ለእጅ በዛውም እጅ ለእጅ ቪዲዮ ሳትተያዩ የምትደማመሩ ከሆነ ውሃ ቅዳ ውሃ መልስ ነው የሚሆንባችሁ። ሰብስክራይብ ወደ አሁኑ ነው የሚያነሳባችሁ። ቪዲዮ አይታችሁ በተረጋጋ መንገድ ኮመንት አስቀምጣችሁ፣ እህቴ ወንድሜ፣ ኮመንት አስቀምጭላለሁ ከዚህ ቤት ጨርሰ ስትወጣ ኮመንቴን አይተ መልስልኝ። የተደመራችሁ ቤተሰብ የተደረጋችሁ ሰዎች ደግሞ ቻናላችሁ ላይ ገብታችሁ በዩቱብ ስቱዲዮ ማን ነው ቤተሰብ ያደረገኝ ኮመንት ያስቀምጠልኝ ሰው ካለ ብላችሁ ኮመንት ቪዲዮችሁ ላይ ቼክ እያደረጋችሁ በኮመንት መሰረት የሰውን ሰብስክራይብ መመለስ ይቻላል። በዚህ መንገድ ግን ሰው ቤት ገብታችሁ አሁኑኑ ካልመለስልኝ ሞቼ ይገኛለሁ ማለት የለባችሁም። ያኔ እጅ ለእጅም መመላለስ ችግር የለውም። ግን ቢያንስ አንድ ሰው ላይቭ ላይ ገብታችሁ ሰዓት ያስፈልገዋል ለዛ ሰው። እናንተ ቤትም ይመጣል እኮ ያ ሰው ቢያንስ ቢያንስ አንድ ቤት አስር ደቂቃ አነሰ ከተባለ አስር ደቂቃ ቁጭ ብላችሁ መደመር። ሁለት ስልክ ካላችሁ ደግሞ ሲምፕል ነው፣ ምንም ችግር የለውም። በአንዱ ስልካችሁ ትቀመ- በአንዱ ስልካችሁ ደግሞ ሰው ትደምሩና ኮመንት ታስቀምጣላችሁ። ኮመንት ያለ ደምሬሻለሁ መልሺ ብላ ኮመንት ሳታስቀምጡ ደምሬሻለሁ መልሺ ብትሉ ያ ሰው መደመሩን በምንድን ነው የሚያውቀው? ቪዲዮ ማየትሽን በምንድን ነው የሚያውቀው? ስለዚህ ለህልናችን ስንል ነው እውነትም ተከትለን መሄድ መደመርም ካለብን ኮመንት ማስቀመጥ ያለብን ማለት ነው። ስለዚህ ምንድን ነው ሰብስክራይብ ያነሳብናል እያላችሁ ነው ብዙዎቻችሁ ማለት ነው። ስለዚህ የዩቱብ ህግና ደንቡን ተከትላችሁ የምትሄዱ ከሆነ ዩቱብ በራሱ ጊዜ ዝም ብሎ በየቀን አያነሳባችሁም። ቻናላችሁም ሰዓትም ይሰጣችኋል ቪዲዮ እያያችሁ በደመራችሁ ቁጥር። ስለዚህ መልካም ነገር ስሩ እና ከዚያ መልካም ነገር ታፈራላችሁ። እንደውም አሁን ላይ ዩቱብ አንድ በፊት በኛ ሰዓት ላይ የዛሬ ሁለት ዓመት ሶስት ዓመት ላይ አንድ ሰው አንድ ሺህ እስካልገባ ድረስ እጅ ለእጅ አይመላለስም። እኔ ዛሬ አንድ ሰው ከደመርኩኝ ኮመንት አስቀምጣለሁ፣ ከ24 ሰዓት በኋላ ያ ሰው ኮመንት አይቶ ይመልስልና እንደዛ ነበረ። አያነሳ ግን ፌክ ከሆነ በቴሌግራም ግሩፕ አለ ያው እጅ ለእጅ ወደ አሁን 11 ደቂቃ እየተያየን እንደማመር ነበረ ማለት ነው። ስለዚህ በተረጋጋ መልክ ሰብስክራይብ መደራረጉ ጥሩ ነው ማለት ነው። አንድ ቤት ገብታችሁ ምንም ሳትቆዩ ላይክ አድርጋችሁ ሰው ለመደመር ወዲያው የምትወጡ ከሆነ ላይቭ ላይ ላለው ሰው፣ ሰዓት ለሚፈልግ ሰው ምንም አትጠቅሙም። ሌላኛውም ሰው አንቺ ያደረግሽውን ነገር ነው ቤት ሲመጣ የሚያደርገው ማለት ነው። ቤቱ እስከ አስር ደቂቃ ድረስ የማትቆይ ከሆነ የማትቆይ ከሆነ ሌላኛው ሰው ደግሞ አንተ ቤት ሲመጣ፣ እኔ ቤት ሲመጣ እኮ አልተቀመጠም፣ ላይክ አድርጎ ሳይደማመር ነው የሄደው። እኔ ቤት አልተቀመጠም፣ ምንም አልጠቀመኝም፣ እሱም ቤት እሱ ያደረገውን ስነ ምግባር ነው የማደርገው ብሎ ነው የሚያደርገው ማለት ነው። ስለዚህ ዩቱብ ላይ የዩትዩብ ሕግ አውቃችሁ ብትሰሩ ደስ ይለኛል። ብዙ እህቶች ስለማያቸው ነው ላይ ላይ ላይቭ ላይም ገብቼ በተናገርኩት ሰዓት ላይ ሰብስክራይብ አልመልስም የምትሄጂው ከሆነ አለመደመር ትችያለሽ ብሎ መልስ የሚሰጡም አሉ። እና ያው ዩቱብ ላይ የምታዩትን ነገሮች ነው። አንድ ሰው ለእናንተ ብሎ ነው ሰብስክራይብ ሰው ቤት ገብታችሁ ወዲያውኑ መልስ ይሄ ቤት መቀመጥ የለብንም የሆነ ጥቅመኛ መሆን የለብንም እኛ ብቻ ሰብ የምንፈልግ ከሆነ ወይ ደግሞ እዛ ሰዓት የሚያስፈልጓቸው ቤት በተለይ ከዚህ ቤት ጨርሰ ወይ ደግሞ ቆይታ እስከ 15 ደቂቃ እስከ 20 እስከ 10 ደቂቃ ሊቀመጥ ይችላል። አንድ ሰው ስራ ስለሆነ ግዴታ ዩቲዩብ ታውቃላችሁ። እዛም እዛም ነው የምንለው በ10 በ10 ደቂቃ። ሌላ ሰው ቤት ካልን ደግሞ ሰው ቤታችን ሊመጣ አይችልም የሚለው ሀሳብ ስለሚመጣልን 10 ቢያንስ ሰው ቤት 10 ደቂቃ ከወጣን ቁጭ ካልን በኋላ የደመረንን ሰው ሰብስክራይብ መመለስ እኛም ደግሞ በተረጋጋ መልኩ አስር ደቂቃ አምስት ደቂቃ የሚሆን ቁጭ ብለን ከዛ በኋላ መደመር መልስ። ልክ ሰጠጥ ብላችሁ እንደገባችሁ መቼ ቪዲዮ አይቶ እንደደመሩ መቼ ቪዲዮ አይቶ ኮመንት እንዳስቀመጠ ልክ ገባ ስትል ኤኪሌሳ መልስ የሚል ነው የሚበዛ ማለት ነው። በዚህ መልኩ ዩቱባችሁ ከባድ ነው የሚሆነው። ስለዚህ ሰብስክራይብን በዚህ መልኩ አንድ ሺህ አይደለም ሁለት ሺህ ሶስት ሺህ ሺህ አትገቡም ማለት ነው። ስለዚህ በተረጋጋ መልኩ ቁጭ ብላችሁ አንድ ቤት ሶስት ሰው አራት ሰው አምስት እስከ አምስት ሰው አንድ ሰብስክራይብ ዋጋ አላት። ስለዚህ በተረጋጋ መንፈስ ዩቱባችሁን አሳድጉ። ዩቱብ ደግሞ ከሰራችሁበት ይከፍላል በደንብ አድርጎ ማለት ነው። ስለዚህ የሰው ልጅ ካልከፈለው ዩቱብ ላይ 24 ሰዓት አይደክምም እና ጥሩ ቤተሰብ ለማፍራት መረጋጋት አለባችሁ የረጋ ወተት ቅቤ ይወጣል እንደሚባለው ማለት ነው። እንግዲህ ማለት አንዳንድ ቦታ ላይ በማየው ነገሮች ነው የመጣው። እኔ ቤት መታችሁ ወዲያውኑ እክሌ ደምር እክሌ መልሽልኝ የምትሉ አላችሁና ትንሽ ቆየት ትበሉ። ለመደማመርም እኔ ብዙዎቹ ፒን አድርጊኝ ፒን አድርጌ ከዛ የሉም፣ መደመርን እንጂ መደማመረው የሆነ አንድ ላይ እንትን ማለት የለም። እኔ ብቻ ልደመር፣ እኔ ብቻ ቤተሰብ ልሆን የሚለው ነገር ነው የሚበዛ። እራስ ወዳድ አንሁን እላለው ማለት ነው። እንግዲህ ያው አጠር ባለመልኩ ቪዲዮ ጄላችሁ ነው እየመጣሁትኝ ከጠቀማችሁ ብዬ ነው ከጠቀማችሁ። አንዳንድ ጊዜ እንደዚህ ነው የዩቱብ ህግ። ስለዚህ ከዚህ ቤት ስወጣ ኮመንታችሁ እመልሳለሁ፣ የመልሳለሁ ብዬ እንት ስል የሆነ እነሱ ሰብስክራይብ ማድረግ እንዳልፈለግኩኝ ብለው ነው የሚያስቡት። ምክንያቱም ትንሽ ቻናላችን ሰብስክራይቡ ከፍ ያለ ሰዎችን ሲያዩ የሆነ ኩራተኛ ሌሎችን ዞር ብለን የማናየው አይነት ነገር ስሜት ነው የሚሰማቸው፣ ማለት ነው በተለይ አዳዲስ ዩቱብ ጀማሪ ገና አንድ ሺህ ያልገባችሁ ሁለት መቶ ሶስት መቶ ላይ ያላችሁ እርጋታ ያስፈልጋችኋል። ማርያምን ነው የምላችሁ፣ እርጋታ ያስፈልጋችኋል። ሰውንም ጠቅማችሁ እራሳችሁንም ነው የምትጠቅሙት ማለት ነው። እዚህ ሰብስክራይብ ሌላኛውን ቤት ሄዶ ሰብስክራይብ አድርገኝ ፒን አድርገ፣ ፒን መደረግ ማፊ ፋይዳ። ቁጭ ብላችሁ ክሌ ደምርልሻለሁ፣ ቪዲዮ አይቼልሻለሁ፣ መልሽልኝ። ሁለት ስልክ ካላችሁ እንደውም ቀላል ነው ለመደማመር ማለት ነው። በአንዱ ስልክ ትደምራላችሁ፣ ኮመንት ቢያንስ አንድ ደቂቃ ራሱ እስኪ ትግስት ኖሯችሁ ቪዲዮ እና ኮመንት አስቀምጡ እና በኮመንት ይመልሳል። ኮመንት ሳታስቀምጡ ደግሞ ሰብስክራይብ መልስ ማለት ከባድ ነው፣ ለሰዓታችሁም ይጠቅማችኋል ተያይዞ ማደግም እንደዛ ነው ማለት ነው። ስለተከታተላችሁን እጅግ አርጌ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ከጠቀማችሁ ብዬ ነው። ካልጠቀማችሁ የጠቀማችሁትን ወስዳችሁ ያልጠቀማችሁትን ደግሞ መተው ትችላላችሁ። እኔ በጣም ስለምታሳዝኑኝ ነው እንዲህ የምትሮጡ ሰብስክራይብ ለመውሰድ ብቻ የምትሮጡ ሰዎች። እንግዲህ ካልሰጣችሁ መቀበል የለም። የተቀበለ ሰው ደግሞ መስጠት አለበት ብዬ ነው ማስበው በዩቲዩብ በኩል ማለት ነው። ልክ እንደ ቲክቶክ አይደለም። ቲክቶክ አሁን ሳታዩ ፎሎ ብታረጉ ችግር የለውም፣ እና ምክር ሲበዛ ጥሩ አይደለም ይባላል እና ቀንጨብ ባለች መልኩ ይህንን ትመስላለች። መልካሙን ሁሉ ተመኛለችሁ።